ሰላም ሰላም፣ የዩቲዩብ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን፣ ሰላም ነው ወይ? አለናለን። እንዴት ነው ከኢድ መልስ ዛሬ በቪዲዮ ከታፈብ እያለሁ ማለት ነው። በያላችሁበት የእግዚአብሔር ሰላምታ ብዝት ይበልልኝ። ውድ ሀገር ልጆች እንዴት ናችሁ? አለናለን። ቢዚ ያደረገን አይደለ? አዎ፣ በጣም ቢዚ ያደረገን አሁን። ሰውም የለም ዩቲዩብ ሰፈር ላይ በጣም ጭልል ጭልል ጭልል ጭልል ብለዋል ማለት ነው። እና እንዴት ናችሁ ውድ ሀገር ልጆች? አለናለን። እግዚአብሔር ይመስገን እና ለቻናል ቤተሰብ አዲስ የሆናችሁ ሰብስክራይብ ሸር እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው።

እንዴት እንደሚያምር እዛ ጋር ሬድ ቦል አለ። ሬድ ቦል በጣም የምወደው ነው። ሲካንሱ ሳለ እንደዚህ እንዴት እንደሚያምር ቢት ስክሪፕት ይሄ መቶ ሃምሳ ብር ደግሞ መቶ ስልሳ ብር በጣም ያምራል።

እንደዚህ ለማለት ነው። ጨራርሰናል በሳንድ በሳንድ ነው ብዛቱ የፈለጋችሁት አይነት ማለት ነው ብትፈልጎ፣ እንትን ይሄ በተለያየ ከለር አለ አይስክሬም ማለት ነው። እና አሁን ያለው ማለት ነው ከዛና ውደ